ጆሴፍ በአንድ ማለዳ በቤቱ ሰገነት ጥግ ላይ መብረር የተሳናቸውና የተዳከሙ አራት ቆንጆ በቀቀኖችን ያገኝና ቀደም ሲል ከአዋፋት ጋር አካላዊ ቀረቤታ ባይኖረውም ጉዳታቸውን ስለተረዳ ግን ለጥቂት ጊዜ ምግብና ውሃ እያቀረበ ሲንከባከባቸው ቆይቶ እነሱም አቅማቸው ተመልሶና መብረር ችለው ከቤቱ ቢሄዱም ከሱ ጎን መራቅ ስላልቻሉ እየተመላለሱ ይጎበኙታል። ይባስ ብሎም የእሱን ደግነት ለዘሮቻቸው የተናገሩ ይመስል በመቶዎች የሚቆጠሩ በቀቀኖች የጆሴፍን ቤት ወረው ሲያንዣብቡ፣ እሱም አስፈላጊውን ምግብ ያቀርብላቸው ጀመር። ከአመታት በኋላ ቀስ በቀስ ባዘጋጀው ሰፊ የመመገቢያ ሰገነት ላይ በአንድ ጊዜ እስከ 300 ወፎች፣ በአጠቃላይ ደግሞ 6000 የሚጠጉ አዋፋት ወደ ቤቱ ለመመገብ ስለሚመላለሱ ከአካባቢው አልፎ ሀገር ይሁን ቻናላችንን ሰብስክራይብ በማድረግ የደውላን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎች መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። ብዙ አስገራሚ ነገሮች ከሚከወንባቸው የዓለማችን ሀገራት መካከል በግንባር ቀደምትነት የምትነሳው ሀገረ ህንድ የሚኖረው ጆሴፍ የተባለው ግለሰብም ለሀገሪቱ አንድ አስገራሚ ነገር ይዞ መጥቷል። በህንድ የባህር ዳርቻ ከተማ በሆነችው ቼናይ ውስጥ ካሉት ጥንታዊ ሰፈሮች ውስጥ በአንዱ የሚኖረው ጆሴፍ ዞኮር የተባለው ግለሰብ ብዙም እይታ በሌለውና በጸጥታ ህይወቱን የሚገፋና በኤሌክትሪክ ስራ በሚያገኘው ገንዘብ የሚተዳደር ሰው ሲሆን ከሱ ጎን ለጎን ደግሞ ልቡ የወደደውን ነገር ፎቶግራፍ በማንሳት የውስጥ ፍላጎቱን ያሟላል። እንደ ማንኛውም ተራ ሰው ሆኖ የሚኖረው ጆሴፍ ሁሌም እንደሚያደርገው በማለዳ ወደ ስራ ከመሰማራቱና ወደ ዕለቱ እንቅስቃሴ ከመግባቱ በፊት ራሱ ያዘጋጀውን አንድ ኩባያ ቡና ጎንጨት እያለ ለውሎ በመነቃቃት ላይ ሳለ በበሩና በቤቱ ዙሪያ የሆነ እንግዳ ድምፅ ስለሰማ ነገሩን ለማጣራት ወደ ውጭ ወጥቶ ሲቃኝ በሰገነቱ ላይ የተወሰኑ ወንበርና አንድ ትንሽ ጠረጴዛ ብቻ ያስቀመጠ ቢሆንም ከዚህ በፊት ሙሉ በሙሉ ያልተለመደው ነገር ገጠመው። ከሰገነቱ ጥግ ላይ የሆነ ትንሽ በጣም ደማቅና በአረንጓዴ ያሸባረቀ ነገር ሲያስተውል ድንጋጤ እየተሰማው የበለጠ ለመረዳት አንገቱን አዙሮ አይኖቹን ወደ ላይ ሰቅሎ ሲያጤነውና እይታው ሲሟላለት አንድ ነጠላ የሆነ ትንሽ ነገር ሳይሆን የሚያማምሩ ኤመራልድ አረንጓዴ ፓራኬቶች ወይም በቀቀኖች ተመለከተ። እነዚህ በአንጻራዊ ሁኔታ ትናንሽ የሆኑ ወፎች የማሰብ ችሎታ ያላቸው ዝርያዎች ሲሆኑ ለመኖር ሞቅ ያለና ብራማ የአየር ንብረትን ይመርጣሉ። ጆሴፍ በህንድ ብዙ በቀቀኖችን አይቶ የሚያውቅ ቢሆንም ለምን እንደሆነ ባልገባው ምክንያት ሲቀርባቸው ፈጥነው ሲበሩ በማስተዋሉ አሁን ያገኛቸው በቀቀኖች ግን ሲጠጋቸው ምንም አለማለታቸው በጣም አስገራሚ ነገር ሆኖበታል። ጆሴፍ ይበልጥ ሲቀርባቸውም ጭምር ለምን እንደማይበሩ ሲያስብ ግራ እየተጋባ ለመጀመሪያ ጊዜ የእነዚህን አይነት ወፎች ያገኘበትን ወቅትና የሰጡትን ምላሽ መለስ ብሎ እያሰበ ሁኔታውን ለማስታወስ ሞከረ። አንዳንድ በቀቀኖች ሰዎች ሲቀርቧቸው ራሳቸውን ብቻ የመጠበቅ ዝንባል ያሳያሉ እንጂ ብዙ ጊዜ የማይጨነቁና ደፋር ሲሆኑ፣ አሁን እሱ ጋር መጥተው የተጠለሉት ልዩ የወፍ ዝርያዎች የተወሰነ ምግብ ቢያገኙ እንደገና ለመብረር ይችሉ እንደሆነ ብሎ ያሰበው ጆሴፍ የሚበሉት ነገር ሊያቀርብላቸው ፈለገ። ጆሴፍ የሚኖርበት ክልል በቅርቡ በከባድ አውሎ ንፋስ የተመታ ሲሆን በአካባቢ መጠነኛ ጉዳት ብቻ አስተናግደው ከተረፉት ጥቂት መኖሪያ ቤቶች አንዱ የጆሴፍ መኖሪያ ቤት ነበር። በዚህ አደጋ ሰዎች ጭምር ህይወታቸውን ሲያጡ ብዙ እንስሳትም ለሞት ተዳርገው፣ በቁጥር የበዙ ቤቶች ደግሞ ወድመዋል። በጆሴፍ ቤት ሰገነት ላይ ካለ አንድ ጥግ የተቀመጡት በቀቀኖችም የዚሁ ሰለባ ስለነበሩ ከአደጋው ለማምለጥ ሲሉ ነበርና መኖሪያ ቤቱ ብዙም ጉዳት ስላልደረሰበት ወፎቹ እድለኞች ናቸው። በቀቀኖቹ መጠነኛም ቢሆን ጉዳት ደርሶባቸው ስለነበረ ግራ የተጋቡና ክንፋቸውን በሚገባ ዘርግተው ለመብረር የማይችሉ መሆኑን የተረዳው ጆሴፍ በጣም ስላሳዘኑት ወደ ቤቱ ገብቶ ከዚህ በፊት ምንም አይነት ወፍ ያልነበረው ስለሆነ ለእነሱ የሚሆን ምግብ ለማግኘት ቢቸገርም በምትኩ ቤት ያፈራውን ሩዝ አምጥቶ ሲያቀርብላቸው በቀቀኖቹ በጣም ተደስተው መመገብ ጀመሩ። በሚያስደንቅ ሁኔታ ወፎቹ ከጆሴፍ ጋር እየተቀራረቡና ና እሱ ያለመሰልቸት የሚያዘጋጅላቸውን ሩዝ እየበሉና ውሃ እየጠጡ በዚያ ቦታ ላይ ከተንከባካቢያቸው ጋር ቆዩ። ውሎ አድሮ እያንዳንዱ ቀን ባለፈ ቁጥር ጥንካሬያቸው የተመለሰላቸው አራቱ በቀቀኖች ከጥቂት ሙከራዎች በኋላ እንደገና ለመብረር እየሞከሩና እየተቻላቸው መጥቶ ትንንሾቹ ውብ አረንጓዴ ወፎች በራስ የመተማመንና የመብረር ችሎታቸውን ዳግም ማግኘት የጀመሩ ይመስላል። ይህ በሚሆንበት ጊዜ ሁሉ ጆሴፍ በሰገነቱ ሌላኛው ጫፍ ላይ ቆሞ የዚህ ለውጣቸው ምክንያት እሱ እንደሆነ እያሰበ በኩራት ይመለከታቸው ነበር። ትንንሾቹን ወፎች ጆሴፍ ባይረዳቸው ኖሮ በሕይወት ይተርፉ ነበር ወይ የሚለው ላይ እርግጠኛ መሆን ባይቻልም አሁን ላሉበት ለውጥ ግን የእሱ አስተዋጽኦ ከፍተኛውን ሚና እንደተጫወተ ምንም አያጠራጥርም። ቆንጆዎቹ አራቱ በቀቀኖች ከጆሴፍ ጋር ሰነባብተው ቀስ በቀስ ህይወትን በራሳቸው የመፋለም አቅም ላይ ስለደረሱ ወደ መደበኛው እንቅስቃሴ መመለስ ቢችሉም እሱ እንደረዳቸው አውቂ ይመስል ግን ከመኖሪያ ቤቱና ከሱ ጎን ሳይርቁ በመቆየታቸውና በዚያ ዙሪያ ሲበሩ የተመለከቱት የጆሴፍ ጎረቤቶችም ጭምር መገረም ጀመሩ። ቆንጆዎቹና ትናንሽ አረንጓዴ ወፎች በጣም ተግባቢና ቅርብ በመሆናቸው ብዙ ጊዜ ጆሴፍን ከበው አብረውት ሲያሳልፉና ልዩ ቤተሰባዊ ሰራዊ መቀራረብን ሲያሳዩ ከአካባቢው አልፎ ራቅ ያሉ ቦታዎች የሚገኙ ሰዎችም በወፎቹና በጆሴፍ መካከል ስላለው ንጹሕ መስተጋብር ሰምተውና አድንቀው መነጋገሪያም አድርጓቸው ነበር። ከጆሴፍ ጎረቤቶች አንዱ ስለ እሱ ለሚዲያዎች ሲናገር በአዋፋቱና በጆሴፍ መካከል የሆነ አይነት ምስጢራዊና መለኮታዊ እምነት እንዳለ በግልጽ ይታያል። እናም በዚህ ምግባሩ ሊከበርና ሊበረታታ የሚገባው ሰው ነው። እሱ ዓለምን የተሻለና የበለጠ በፍቅር እንዲሞላ ለማድረግ እየሰራ ስለሆነ የሁሉም እርዳታ ያስፈልገዋል ብሏል። በእርግጥ ጆሴፍ ከዚህ በፊት የቤት እንስሳት ኖሮት ባያውቅም ትንንሽ ወፎችን ከሩቅ እንኳን ሲያያቸው በጣም ይደሰት ስለነበረ አሁን በአንድ አጋጣሚ ያገኛቸውን በቀቀኖች እየመገበና እየተንከባከባቸው ስለሚገኝ ክስተቱ ሳያስበው በህይወቱ እጅግ ደስተኛ እያደረገው እንደሆነ ተገነዘበ። እንዳለመታደል ሆኖ ብዙም ሳይቆይ የወፎቹን በተደጋጋሚ መምጣትና ቁጥራቸው መበራከቱ ብዙም ያላስደሰተው ቤቱ አከራይ ጆሴፍ ወፎቹን እንዲያስወግድ አሊያም ከተከራየ ቤት እንዲወጣ ቀጭን ትዛዝ ሰጥተው አዕዋፋቱ አንድ ቀን ጠዋት ሲመጡ አንድ አሳዛኝ ነገር በማየታቸውና የጆሴፍ ቤት እንደ ቀድሞ አልሆን ስላላቸውና ጭር በማለቱ ረጅም ሰዓት በአጥሩ ጠርዝ ላይ ካለ ኤሌክትሪክ መስመር ላይ ተቀምጠው ስለቆዩ ጆሴፍም ያንን ሲመለከት ሀዘን ተሰማው። እሱ እንስሳቱን ለማገዝ የራሱን ያላሳለሰ ሚና ተጫውቶ እነዚህን የሚያማምሩ ትንንሽ አዕዋፋት በህይወታቸው ላይ ትልቅ ለውጥ አምጥተው እንዲበሩና በራሳቸው መኖር እንዲችሉ አድርጓቸዋል። ጆሴፍ በአከራዩ ሀሳብ ሳይስማማ በቅርቡ የሚችለውን አድርጎ ቤቱን ጥሎ ለመሄድ ያቀደ ሲሆን፣ ይህንን የሰሙት የተቀሩት የቼኒ መንደር ነዋሪዎች ግን ትዕይንቱ እነሱም ስቧቸው እሱም የሚወዱት ጎረቤታቸው ነበርና በጣም ተደናግጠዋል። ከጆሴፍ ከአንድና ከሁለት ሳምንት ያክል በፈጀ ጊዜ አዲሱን የመኖሪያ ቤቱን ካደላደለ በኋላ ወደ መደበኛው ህይወቱ ተመልሶ ሲረጋጋ ወዳጆቹ በቀቀኖች አራቱ ብቻ ሳይሆኑ ተጨማሪ ጓደኞቻቸውን ይዘው ተመልሰው መጡ። ጆሴፍ ከዚህ በፊት ካዘጋጀላቸው ከአንድ ወይም ከሁለት ረድፍ የመመገቢያ ጣውላዎች ተጨማሪ ማዘጋጀት እንዳለበት ስለተረዳ ለዚያ የሚመጥን መልኩ አቅሙን ማደራጀት ጀመረ። ቀን ቀንን እየተካ ሲሄድ የጆሴፍ መኖሪያ ቤት ለወፎቹ ምቹ እንደሆነ አራቱ በቀቀሎች የተናገሩ ይመስል ቁጥራቸው የበዙ አዋፋት መጉረፍ ቀጥለው እስከ አንድ ሺህ የሚጠጉ ሆነው በመሰባሰብ አካባቢውን አጥለቀለቁት። ቁጥራቸው የትየለለ መድረሱን ያስተዋለው ጆሴፍ ያ ሳያዳክመውና ሳይሰለቸው እንግዶቹ እንደሚገባ አስተናግዶ እየሸኘ ሲሆን በዚያም ኩራት ይሰማው ነበር። አሁን በአንድ ጊዜ ቢያንስ 300 የሚደርሱ በቀቀኖች ሲስተናገዱ፣ በክረምትና በቅዝቃዜ ወቅቶች ደግሞ ቁጥራቸው በከፍተኛ ሁኔታ ጨምሮ በወረፋ የሚመላለሱ አዕዋፋት ቁጥር እስከ 6000 ይደርሳል ነው የተባለው። ዮሴፍ አሁንም ባለበት ቦታ ላይ ያሉት የቤት አከራዩ ደስተኛ እንዳልሆኑና እሱ ግን ያግድ ሳይሰጠው በስራው ሐሴት እያደረገ እንደሚገፋበትና ከበርካታ አመታት በፊት ከተከሰተ ታሪክ በኋላ አሁን ደግሞ በእሱ እጅግ ብዙ አዋፋት ምግብና መጠጥ ፍለጋ አዘውትረው ወደ እሱ ጋር እየመጡ መሰባሰባቸው በጣም ደስተኛና የተለየ ሰው እንዲሆን እንዳደረገው በእርጋታ ተሞልቶ ይናገራል። ከራሱ አልፎ አካባቢውን ጭምር በበጎ ያስጠራው ጆሴፍ እሱ የሚንከባከባቸው የሚያማምሩ አዕዋፋት በጅምላ በቤቱ ዙሪያና በመንደሩ ሲያንዣብቡና ወርደው በስርዓት የቀረበላቸውን ተመግበው ሲሄዱ ያለው ትዕይንት የብዙ ሰዎችን ቀልብ ገዝቷል። እናም ጆሴፍ ከዓመታት በፊት ድንገት ላገኛቸው ለትንንሾቹ በቀቀኖች ያሳየው ደግነት ለዚህ ግዙፍ የወፍ መንጋ መስተባሰብ ምክንያት የሆነው ሲሆን እሱም የቼኑ የወፎች አባት የሚል መጠሪያ ስም እንዲኖረው አድርጓል። እናንተስ ውድ ቤተሰቦቻችን ይህ ስያሜ ለጆሴፍ አይገባውም ትላላችሁ? ያላችሁን አስተያየትና ሀሳብ አካፍሉን ዚሊያ በቃን ሸርቆዩልን